ብቻቸው የተቀበሩት ወስያ ነው። ክልክል አይደለም። ከዳይነት ወደ ፈትዋ ሰጪነት የተሸጋገሩ አቶ ማለቴ ወይዘሮ አስያ። ብስምላ አልሐምዱላህ፣ አሰላቱ ወሰላም አላ ረሱልላህ ዋላ ሊሂ ወሰህቢሂ ወመን ዋላ። ውድና የተከበራችሁ ወንድምናቶች፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የጌታችን ያላ መልካም ፍቃድ ሆኖ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 በመጀመሪያ አስያ ምን እንደምትል እንስማ። ምንድነው? ለብቻቸው የተቀበሩት ወስያ ነው። ወስያ ፈለገ ማለት ነው። ሼኹ ክልክል አይደለም። ክልክሉ ምንድነው? እዛ ቦታ ላይ ሌላ ነገር ከተደረገ ነው ክልክሉ። ወስያ ቁርአን ላይ ታዟል። እዚህ ውስጥ ያላችሁ ባሙሉ ሙስሊሞች እንግዲህ፣ ፈትዋ እየሰጠች ነው። በሚያሳዝን ሁኔታ እንዲ ከሆነ እንዲ ነው እንዲ ነው እያለች ውለማዎች በዚህ ጉዳይ ላይ ምን አሉ የሚለው ነገር በፍጹም ማየት አትፈልግም። እንዲሁም ደግሞ ኢትዮጵያ የዑለማዎች ምክር ቤት የሰጠውን ፈትዋ አለ። ይህን ነገር ማድረግ ልክ እንዳልሆነ እንዲሁም ደግሞ እምቢ እንደተባሉ መግለጫ ሰጠ። አንቺ ግን ከመች ጀምሮ ነው ዳይነኝ ነኝ ስትይ፣ ዝማንሽ ኡስታዝ ነኝ ስትይ ስትይ፣ አሁን ደግሞ ፈዲለቱል ሼኽ ነኝ ብለሽ ቁጭ አልሽ ጌታዬ። እኔ ወላይ በጣም እየገረመኝ ነው። አላህ ሂዳያ ይስጥሽ። እህ እውነት ለውም የምትጨነቂ ከሆነ ይህን ቪዲዮ ላሳዩሽ። እስኪ ይህን ቪዲዮ ይሄ ቁባቸው ይሄ የምናየው ነው። ትልቁ ቁባ ትልቁ ይሄ አረንጓዴው የሰይዱ ልባእ ቁባ ነው። የሰይዱ ልባእ ነው። ለጥቆ ይሄ እንግዲህ የአባታቸው እንትን የልጃቸው የመጀመሪያው ከሊፋ ልጃቸው ይሄ ነጩ ነው ነጭው ይሄ በዛ በኩል ያለው አንደኛው ኸሊፋ አብሮ ያለው ደግሞ የልጃቸው ሸማህሙዱ ሊዳን ይህን የተቀበሉት ወሳዙን አብሽራ ሲባል ሁላ የተቀበሉ ናቸው። ሁለተኛው፣ ሶስተኛው ደግሞ እዛ ዳር ከአባቴ ወደ እዛ ያለው እዛ ዳር ላይ ያለው ሽኮቹ ስርቂ ብላቸው ያለው አረንጓዴው እሱ ወሃና መሐመድ ያለው ባንድ ያለበት ስር ያለው የአረንጓዴው አረንጓዴው ሶስተኛው ኸሊፋ ናቸው። ጣሊያን ይሄን ዙሪ የሰራላቸው ልሳቸው ነው። እንግዲህ ይሄን ቪዲዮ እንደተመለከታችሁት የመቃብር ቦታ ነው። መስጂድ ውስጥ ነው። መስጂድ ሰሩበት። መጀመሪያ ላይ ዝም ብሎ አንድ ሼህ የተቀበረበት ነበረ። ከዛ ሰዎች በየአመቱ ይመጣሉ፣ የፈለጉትን ነገር ይጠይቃሉ ይላል። ከዛ ልጅ ስጡኝ ይላል፣ ልጅ ይሰጣሉ፣ ወደ አላህ ይቃረባሉ፣ ከሳቸው እርዳታ ይጠይቃሉ። እናም ከዛ የተቀበሩ እነማን ናቸው ስንል የልጅ ልጅ ወይም የሆነ የሆነ አሁን አብሬት ላይ ብትሄዱ የአብሬት ሼህ የራሳቸው መቃብር አለ ትልቅ እየተሰራ ማለት ነው። እኔ ባይኔ ያየሁት። ከዛ የልጃቸው ፋጢማ አለ። ከዛ የቤተሰቦቻቸው ወይ የልጅ ልጅ ምናምን ነው የሚቀበረው በአንደኛው ክፍለ ዘመን። እንደዛ ነገር ሲደረግ ጊዜ ዝም የምትሉ ከሆነ ነገ አላሁ ስብሓንሁ ወታላ ዘንድ መላሻቸው ምን ነቢዩ አለ ሰላቱ ወሰላም የመላ እንዲህ ሲደረግ ጊዜ መዲና ላይ ተቀምጠው ይጨነቁ ነበር፣ እንቅልፍ ያጡ ነበር። እናንተ ግን ኖርማል መወቅሰው ሰው የሐናል ሙስሊም የምትባሉ ሰዎች ዛሬ በግልጽ ነው ስማችሁን እየጠቀስኩ የምናገረው፣ እነ ውስታዝ ያሲን ኖሮ እነ ውስታዝ አቡበክር አህመድ አላህን አትፈሩም? ባላ አለ ነገ አላህ ዘንድ ጥያቄ እንዳለባችሁ ረሳችሁት እ መናገር እየቻላችሁ ቢያንስ ማስቆም ባችሁ ነብዩ አለይሂ ሰላቱ ወሰለም ከናንተ መጥፎ ያየ የቻለ በእጁን ያስቆ ያልቻለ በምላሱ ይናገር ያልቻለ በቀልቡ ይጥላ ያልቻለ ከቦታው ዞር ይበል ብሎነ እናንተ ግን እየተደረገ ያለው ነገር እያያችሁ ምን ማደረጋችሁ? ዝም አላችሁ። ይህ የኢኽዋኑል ሙስሊሚን አካሂድ ነው፣ ከመጣው ጋር መለጠፍ። እናንተ ስልጣን ያዞ እንጂ ችግር የለውም ከሱናን ጋር ለማስመሰል፣ ከሱና ሰዎች ጋር ለማስመሰል ትመጡና ፍጧችሁ ላይ አላህን ፍሩ ምናምን ትላላችሁ። ለምን ሲባል የሆነ ሲነቃባችሁ ጊዜ ነው። እኛም እኮ ሱና ላይ አለን የሚልን አካሄድ ለመሄድ እንዲህ አይነትን አካሄድ ሲሄድ እና እናያለን። ሰው እንዲህ አይነትን ተግባር አስቀድሞ ያሳየዋቸው ቪዲዮ ሰሞኑም የተከሰቱ ጉዳዮች አሉ። እነዛ ጉዳዮችን በተመለከተ የማያሳስበው እነዚህ ነገራቶችን አይቶ ባየ የሚያልፍ ከሆነ ህክመኛ አደለም። ወንድምናቸች የኑህ ህዝቦች አላሁ ስብሐነሁ ወተዓላ ሱረቱ ኑህ ላይ ቁጥር ሃያ ሶስት አካባቢ ይመስለኛል። አምስት ደጋግ ሰዎች አላህ ይጠቅሳቸዋል። ኢብኑ ከሲር ተፍሲራቸው ላይ እነዚህ ደጋግ የሆኑ ሰዎች ከኢብኖ አባስ ይመስለኛል ይዘው ሳሊሆች ነበሩ ይላሉ። ምርጥ የአላህ ባራዎች ነበሩ። ከዛስ የመጀመሪያው ትውልድ ሲያልፍ ቀጣይ ትውልድ ሲመጣ ጊዜ ሰይጣን ይመጣና ሐውልት ስሩላቸው፣ ይላል በሰይጣን ሐሳብ ይስማማሉ። እነዚህ እኮ ትልልቅ ሳሊዎች ስለሆኑ ሐውልት ስሩላቸው፣ እሺ ያሉ። ከዛስ ሁለተኛው ሴንቸሪ ላይ የነበሩ ጄኔሬሽኖች ወይም ህዝቦች ሲያልፉ ቀጣይ ትውልድ ሲተካ ግን ሰይጣን መጣ። መጥቶ ምን አላቸው? እነኚ አባቶቻችሁ እኮ ቀደም ሲል የነበሩ አያቶቻችሁ፣ ቅድመ አያቶቻችሁ ዝናብ ሲያጡ ልስ ያጡ የተለያዩ ችግርን ሲደርስባቸው ጊዜ እነዚህን እየተማጸኑ ነበር አላህም ይጠይቁ እነዚህ ተማጸኑ ብሎ ሐሳብ ያቀርብላቸዋል። ልክ ነው ብለው የሰይጣኑን ሐሳብ አክሴፕት አድርገው ወደ ሽርክ ገቡ ምድር ላይ የመጀመሪያ ምድር ላይ ሽርክ የተሰራው በነገራችን ላይ በሳሊክ ሰዎች ምክንያት ሰዎችን ድንበር አልፈው ማለት ነው በመልካም ሰዎች ላይ ድንበር አለ። ለምሳሌ ቃጥባሬ ይነሳል፣ አሊጎንደር ይነሳል፣ ኑርሁሴን ይነሳል፣ ቦረናው ይነሳል፣ ቃጥባሬ ይነሳል፣ አልከሶ ይነሳል። እነዚህ ሰዎች ጅማ ምናምን የሚባል ራሱ አለ። እነዚህ ሰዎች በአጠቃላይ ባግራውንዳቸው ስታጠኑ ለእስልምና ትልቅን አስተዋጽኦ ያበረከቱ ተውሂድን ያስተማሩ፣ ሽርክ የተዋጉ ናቸው። ለምሳሌ የአብሬሺ ብታነሱ ጠንቋይን ሰዎች ጥንቁልናን ሲያደርጉ ጊዜ ይህን አታደርጉ ብለው የተቃወሙ ነበር። ዛሬስ መቃብራቸው ልክ ሐውልት ሰርተው እዛ ላይ ሲታሻሹ ነበር። ከዚህ በፊት የሰራኋቸው ቪዲዮዎችን መመልከት ትችላላችሁ። ድጋሜ ማሳየት አያስፈልግም። አስፈላጊ ከሆነ ይህን ቪዲዮ ተመልከቱት። ግልጽ ይመስለኛል፣ አይደለም? የአብሬት መጀመር አጀማመሩ እንዴት ነበረ? የአብሬት ሀሪማ ነው የነበረው፣ የእሳቸው ሀሪማ ነበር፣ ማቆያ ነበር። ከዛስ የልጅ ልጅ ምናምን እየተባለ የሆነ አራት ሰዎች ምናምን ተቀበሩ። ሰዎች እየሄዱ ከዛ በረካ ይፈልጋል። ዛሬስ ያን ነገር እንደማይሆን ዋስትናናችሁ ባል ዛሬ እስቲ ይህን ድርጊት የምደግፉ ወንድምና እህቶች ቆም ቆመበላችሁ አስቡ። ከእናንተ በኋላ እኛ እንሞታለን እኮ ነገ ይሁን ከነገ ወዲያ ተራችን አናውቅ ሌላ ትውልድ ሲተካ ጊዜ ለዛ ትውልድ አትጨነቁም ወይ እኔ እኮ ግራ ነው የሚገባኝ አትጨነቁም ያን ትውልድ ያሳዝናችሁ በእኛ ምክንያት እኛ ዝም በማላታችን ምክንያት ሰዎች የቀብርን አምልኮ ሲፈጽሙ አስቀድመን ፋና አእምሮት ላይ ማለት ዶክሜንተሪ ተሰርቶለት የቀረበ ነው ፋና አምሮት መውሊድ ብላችሁ ዩቱብ ላይ ሰርች ይመጣላችሁ። ፋና ላይ የተላለፈ ፕሮግራም ዛሬ ሶስት አመት ምናም። አሁን ይህን ነገር ህዝበ ሙስሊሙ ከተማ ላይ እንደዛ ይደረግ አይቃ ይህን እያያችሁ አስቀድሜ የነገርኳችሁ። ይሁአን ሙስሊሚ ኡስታዝ የምትባሉ የምትጠፋሉ ሰዎች ቢያንስ ቢያንስ እኮ ፈሳድን ማለት በአደባባይ የሚሰራን ፈሳድን አትቃወሙም? እንደ የተደረጉ ነገራቶች እኮ ቲክቶክ ላይ አይተናል። እኔ እዚህ ማምጣት ስላልፈለግኩ አይታችሁታል። ብዙ ወንድሞች ዩቲዩብ ላይም ሰርተው ስላየው ምክንያቱም ብዙ ኡስታዞች ተናግረዋል። ለምሳሌ ኡስታዝ ሳዳት ከማል ይህን በተመለከተ ምን ብለዋል ይገባ ማንም መጣ ማን ማንም ቢሰበሰብ ሚሊኒየም አዳራሽ አይደለም አለ ሚባል አዲስ አበባ ራሱ ጠቅላላ ተሰብስቦ ይሄንን ጥፋት ጥፋትነቱን ጥፋት አይደለም ቢል እኛ ጥፋት ነው ከማለት ወደ ኋላ አንልም። ለምን? ጌታችን አላህ ሱብሓነሁ ወተዓላ ስላሳወቀ ሙስሊሞች፣ ወይ የተፈለገው ሰይጣናዊ አምልኮ አምልካችሁ ዘላለም አለማችሁን ጀሃነም እንድትገቡ ነው። የነብዩላህ ኑ ህዝቦች ኑ አለይሂ ሰላም 950 ዓመት የተላከባቸው ምን ሰርተው እንደሆነ ታውቃላችሁ እንደዚህ ትልልቅ ሰው የሚባሉ የሚገመቱ ሰዎችን ምን አድርገው ቀብር ቦታ ከፍ ከፍ አድርገው ሐውልት ሰሩላቸው። ከጊዜ በኋላ አመለኳቸው። እዚህ መጀመሪያ መግቢያ ቪዲዮ ላይ እንዳስቀመጥኩላችሁ የገታው ሸህ የሚባለውም ከነ ልጆቹ እዚህ ቪዲዮ ላይ እንዳያችሁት ማለት ነው። መጀመሪያ ሲሞት ይሄኔ አልተመለከም ሊሆን ይችላል። ከጊዜ በኋላ ግን ይሄው ሰዎች ያመልኩታል። የገታው ሸህ ወይ እሱን እኮ በአይኑ ያየ ሰው አብሮት የሰገደ ሰው ጀሃነም አይገባም፣ እሳት አይነካውም፣ የመሳሰለው የተባለለት ምን ሆኖ ነው የገታው ሸህ ካለንበት ሆነን አይደለም፣ እዚህ መተን ካለንበት ሆነን እኮ ስንጠራው ይደርስልናል የተባለው ምን ሆኖ ነው? ልክ እንደዚህው ቀብር ተሰርቶላቸው ሰው እየሄደ አንድ አምላክ ማይሞት አላህን ትቶ እነሱን ስለሚያመልካቸው አቡበክር ስዲቅ ረድያላሁ አንሁ ነብዩ ሰለላሁ አለይሂ ወሰለም የሞቱ ጊዜ ምን አለ? እኛ ምን ሰማው? የሰው ሷሃባዎችን አካሄድ ነው። አቡበክር ምን አለ? የረሱል ሬሳ እዛው በተቀመጠበት፣ ሙሐመድን የሚያመልክ ካለ ሙሐመድ በእርግጥ ሞቷል፣ አላህን የሚያመልክ ካለ ግን አላህ ሕያው ነው፣ መቼም የማይሞት ነው አለ። ስለዚህ ዕውቀት ተሰጥተናል የምትሉ ሰዎች በጠቅላላ ነገ የቂያማ ቀን፣ ዛሬ ሚሊኒየም ተሰብስባችሁ ለፎቶና ለቪዲዮ ሸውዳችሁ እንዳለፋችሁት አይደለም። ይህን ህዝብ ብትሸውዱት እኮ ሰከራተል መውትን ሲራጥን፣ ቀብርን ማለፍ አይቻልም፣ መሸወድ አይቻልም። ከዚህ በፊት የሸወዳችሁት ስንት ሰው ነቅቶባችኋል። አላህን አትፈሩ፣ አላህን አትፈሩ። ትላንት ሚሊኒየም አዳራሽ የተደረገው ጉዳይ በፎቶ እናንተ እያወጣችሁ ዛሬ አባታችንን በዚህ መልክ ሸኘን እንደምትሉት ነው ወይስ ሸሪዓት አምጾበታል? ለነገሩ እናንተ ድሮም አላህን አትፈሩ፣ ዛሬም አትፈሩ። ለወደፊቱ አላህ እሱን ከምትፈሩት ያደርጋችሁ። ነብዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ የነቢዩ ሰለላሁ ዐለይሂ ወሰለም ሬሳ እየመጡ እየዳበሱ ያለፉ ሴቶች በፍጹም አልነበሩም። ትላንት ግን ምን ሲደረግ ነው የነበረው? የሙፍቲ ሬሳ የነበረበትን ጨርቅ እየሄዱ ሴቶች ሁሉ እየዳበሱት ያልፋሉ። ሶሃባ ሴቶች ነቢዩ ላይ ሰገዱባቸው እንጂ ከፈናቸውን ምን አላደረጉትም ነበረ፣ እየዳበሱት አልሄዱም ነበረ። ስለዚህ አላህን መፍራት ተማሩ። እናንተ ራሱ ኡስታዝ ተብዬዎቹ አላህን ማትፈሩት እናንተ አውዙ ቢላሂ ሚነሽ ሸይጣን ወረጂም። ይሄ ሁሉ ሙንከር ሲሰራ ይሄው እዚ ቪዲዮ እዚ ፎቶ ላይ ደግሞ ድጋሚ አያይዣለሁ። ምን የተባለበት ሙፍቲ ከመቀበራቸው በፊት ተደግፈውበት የነበረውን ትራስ፣ ሬሳቸው ተደግፈውበት የነበረውን ትራስ ብሎ ደሞ እቅፍ አርጎ የያዘ ልጅ አለ። ላ ሐውለ ወላ ቁወተ ኢላ ቢላህ።

እና ኢትዮጵያ ውስጥ ያላችሁ በየመስጅዱ በየኹጥባው ይሄን ልትቃወሙ ይገባችኋል አለ። በለዚያ ራቁታችንን አላህ ፊት በባዶ እግር ሳንገረዝ የተቀሰቀስን ቀን አላ አይቀጡ ቅጣት ይቀጣናል። ኢትዮጵያ ማለት ዳሩል ሂጅረተይን ሱሃባዎች ሁለት ጊዜ ወደዚህ ሀገር የመጡባት ሀገር ነበረች። ነገር ግን አሁን የተፈለገው ምንድነው? እዚች ሀገር ውስጥ ክህደት እንዲስፋፋ እየተጣረ ነው። ሱብሃንአላህ። እኛ ሙፍቲን ከሚያመልኩት አይደለንም። አይደለም አይደለም ሙፍቲን ነቢዩ ሙሐመድን ከሚያመልኩት አይደለም። ለሳቸው ስጁድ አናደርግም። ለማን? ለሙፍቲ፣ ለነቢዩ ሙሐመድ ስጁድ እንደማናደርገው ለፀሐይ ለጨረቃ ስጁድ እንደማናደርገው። ስለዚህ በተውሂዳችን ላይ አደራን በርታ። ሙስሊሞች ሆይ የሰው ጋጋታ እንዳይሸውዳችሁ። ሰው ተሰብስቦ ይሄን ሁሉ ነገር ዝም አለው ማለት ሐቅ ነው ማለት አይደለም። አልሐምዱሊላህ ቁርአንና ሐዲትን አላሁ ሱብሐነሁ ወተዓላ በሷሃባዎች አረዳድ ቁጭ አድርጎልናል። ያንን መከተል ብቻ ነው ከኛ የሚጠበቀው። ያላህ ባሪያዎች ሆይ ስለ ተውሂድ ዛሬም ነገም ልንነጋገር ይገባል። ብቸኛ የዱንያ ሀብታችን ይሄ ነው። ለሁሉም ሙስሊም ይሄን ትምህርት አድርሱልኝ። ማንንም ማንንም ሲያጭበረብር እያየን ዝም ልንል አይገባም። ትላንት የተሰራው ስራ ሰይጣናዊ ስራ ነው። የሞቱ ሰዎች ሼኽ ሆኑ ዶክተር ሆኑ ኡስታድ ሆኑ ከሙስሊሞች ጋር ነው ሊቀበሩ የሚገባቸው። ለብቻ መቀበራቸው እነሱ እንዲመለኩ መቀስቀስ ነው። አላህ ይርዳን። በህይወት እስካለን ድረስ በተውሂድ ላይ ኖረው ለተውሂድ ሲሉ ታግለው ሽርክን አዋርደው ከሚሞቱ ሰዎች አላህ ያደርገን። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንግዲህ ግልጽ ይመስለኛል። ይህ የተደረገ ነገር ወላህ ለዚህ በጣም የሚያስጠላ ነገር ነው ያደረጋችሁት። ለምን እንደሆነ ባላውቅም የጊዜ ጉዳይ ነው። ሁሉም ነገር ፍንቶ ብሎ በገሃዱ ዓለም የምናየው ይሆናል። ሁለት ደግሞ ሼህ መሐመድ ዘይን ዛህረዲ እሳቸውን የተናገሩት ንግግር አለ። እንስማቸው። በመስጂዳቸው የሚሰግዱበት ቦታ የሚቀበሩ ሰዎች ነበሩና እነዚህ የዚህ አይነት ነገር ይመስለኛል እና

የትኛውም መሻይክ ላይ አዲስ አበባ ላይ እንዳይደረግ ለምነንም መክረንም ተቆጥተንም ያስቀረነው ሰው ብዙ አለ። እንግዲህ አሁን ምን ያህል ይችላሉ ኮሚቴዎቹ ያውቃሉ እራሳቸው። ዘንድሮ ኢዛ አረታ አንቱ አጅን ፈለጅን ነው የሆነን ነገር ልታበላሽ ከፈለግ ኮሚቴ አዋቅር ነው በኮሚቴ ያመሀኘ ሰው የተፈለገውን ስህተት ይሳሳታል እና አንድ ሊያደርግ ይሆናል እንጂ አደራችሁ በተለይ ለቤተሰቦቻቸው የምትቀርቡ ሰዎች እሳቸው ወዳጅ የሆናችሁ ወሬህ እንዳይሰራባቸው እንግዲህ እነኚህ ሼህ እየተናገሩን ልክ ነው እነ ሼህ ልያስ አህመድ እነ ኡስታዝ ሳሊህ እነ ኡስታዝ ኢብን ምነወር ትልልቅ ኢብን ራሱ እነ መሐመድ ሲራጅ ነው አይ የሚባሉት፣ እሳቸው ጭምር ሲናገሩ አይቼ። ምንድነው እዛ ቦታ ላይ የነበራችሁ ኡስታዞች ይህ ነገር ያልተናገራችሁት ፌስቡክ ላይ ፖስተ ስታደርጉ አይተ እነ ኡስታዝ ያሲን ኖሮ እነ ኡስታዝ አቡበክር አህመድ ለምንድን ነው መሀል ሰፋሪ መብት ነው እኮ ይህን ዱኛ ለቃችሁ ቀጣይ ያለምን ትሸጋገሩታላችሁ። ከዛ ለልጆቻቸው ምንድን ነው የምታስተላልፉ? እንዴት ነው የአላህን ሀቅ ከሰዎች ክብር ይበልጣል ብላችሁ የምታስቡት? ሀይቃ ማለት ነው የአላህን ክብር ማለት ነው የአላህ ክብር ከምንም በላይ ነው። እና አላህን ፍሩ። ነገ አላህ ሱብሐነሁ ወተዓላ ዝል ትጠየቃላችሁ። ኢሜጅ ያላችሁ ሰዎች፣ በነገራችን ላይ ይሄ በሰሞት የምትሳለቁ ሰዎች ይቅርባችሁ። አላኩል ያህል መሳለቁ አግባብ አይደለም። ስህተቶች ከታዩ ስህተቶችን እንዲህ ነው እንዲህ ነው ተብሎ መቀመጥ አለባቸው። አሁን ቅድም እንዳሳየዋቸው ሰዎች እንዴት ከአላህን ውጪ መስጂድ ላይ ከዛ በኋላ መቃብርን ትል ነቢዩ አለ ሰላት ወሰላም ከስንዝር መብለጥ እንደሌለበት ተናግረዋል። እንዲህ ነው እንደዚህ ነው መሆን ያለበት ብለው ያስተማሩ ከስንዝር ማለፍ እንደሌለበት ተናግረዋል። እሱን ደግሞ ለጥ ካለ መሬት ለመለየት ብቻ ነው ለሌላ አይደለም። ቅድም ያሳየኋችሁ ግን አይታችሁታል አይደል? አይ ቲንክ ቦረና አይ ቲንክ ቦረና ይመስለኛ ስሙ ስለረሳው እዛ ቦታ ላይ እንግዲህ የዳንግይ ነው አይ ቲንክ የዳንግይ ይመስል እሳቸው ጋር እንደተመለከታችሁት ትልቅ የሃውልት ነው የተሰራ። ጭራሽ ጣሊያኖች ነው የሰሩት ይላል። ኢንተርቪው ላይ ራሱ መስማት ትችላላችሁ። እና በዚህ ልክ ሰዎች እርክ እንዲገቡ እያደረጉ ህዝበ ሙስሊሙ ያስደረጉ ያሉ ግለሰቦችን ዝም ብላችሁ እያያችሁ መናገር እየቻላችሁ ቢያንስ ማስቆም ባችሉ እኮ ህዝበ ሙስሊሙ ዘንድ ይሚጃላችሁ፣ ህዝበ ሙስሊሙ ዘንድ ትደመጣላችሁ። ግን እናንተ ሰዎች ዘንድ እንዳትጠሉ ብቻ ያለህን መብት ለፉጡራኖችን ሰዎች አሳልፈው ሲሰጡ ጊዜ ባላየ ባልሰማ ላሽ ትላላችሁ። ይህ ሂክማ ይሆን? በብዙም ሂክማ ይሆን? ወላሂ ሂክማ ይሆን? ሂክማ ማለት ያ አይደለም። ወይም አንተ መታቀት የሰፈር ሂክራን ወይም ደግሞ ሂክማ ይሆን? አላስተ ብቻ የናታል። በአላህ ስብሃነ ወተዓላ ዘንድ መጠየቅ የሚባል ነገር አለ። አላ ኩል ሊሃል፣ በደንብ ዲቴል ገብቼ ያላስረዳሁበት ምክንያት ዲቴል ገብቼ ቪዲዮዎችን ያላመጣሁበት ዋንኛ ምክንያት ቪዲዮ አብዛኛው ሰው ስለሰራ ነው። አብዛኛ ዩቲዩበሮች ራሱ አብዛኛው ሰርተው አይቻለው፣ እና ለዛ ነው። አላህ ሱብሐነሁ ወተዓላ ከዚህ ነገር ይጠብቀን። በተውሂድ ላይ ኖረው በተውሂድ ላይ ከሚሞቱ ውድ ያላህ ባሪያዎች ያድርገን። ሐቅን በሐቅነቱ ያሳየን፣ ሙሉ በሙሉ የምንቀበል ያድርገን። ባጢልን በባጢልነቱ ያሳየን፣ ሙሉ በሙሉ የምንርቅ ያርገን። ሐዛ ወቢላህ ተውፊቅ ወሰላ አላ ነቢና መሐመድ ወአላ አሊሂ